ኦኬ ኮንግራ የኔ ውዶች፣ በጣም ነው የምወዳችሁ፣ በጣም ነው የማከብራችው። ከዚህ በላይ ከፍ በሉ ሦስት አራት ሚሊዮን ድረሱ። በጣም ነው የምወዳችሁ ሁለታችሁ፣ በጣም በጣም ነው የምወዳችሁ። ቡርክ የሃይ አፋሚሊ ቡርክ በእናት ሃይ እንሳም

አንቺን አለመውደድ ከቶ እንዴት ይቻላል? ለሴት እህቶችሽ ምሳሌ ሆነሻል። የሴትን ማንነት ትምህርት ተሰጥተሻል። ከቶ ቅንነትሽ ከእድሜሽ በላይ ሆኖ ስንቱን አስገርሙ አንቺ ቅመምዬ እንደ ሰማይ ኮከብ ብትርቅ እንደ ዓይኔ ሁሌም አስባለሁ እንዳለሽ ከጎሜ ስተኛ በህልሜ ስነሳ በሆኒ ለአንቺ ከመጨነቅ መቻፋለሁኒ ሰዓቱ ሲመሻሽ ሲሆን አስራ ሁለት አንቺን ፍለጋ ነው እኔ የምንከራተት ፈልጌ ካጣሁሽ ይለኛል ክፍት ያገኘሽ ነጣ ምሽት ልንቃል እላለሁ ፍክት ፈልጌ ማለጣሽ አንቺ ቅመም እንጂ የኔ ውድ እህት፣ የሚዲያ መሪ፣ የሴት አምባሳደር ስብናሽ ማራኪ ንግግርሽ ማረብ ውሸቴን ከሆነ ጨረቃ ፋሚሊ እስኪ ይናገር አለ ወዳደር ቢጀምሩት እንኳ አይደርሱ እስከ ዳር! ለማስመሰል እንጂ አይሁኑ ተግባር። ቃላት አጠቃቀም አነጋገርሽ፣ ለሰው ያለሽ ክብር፣ አቤት እርጋታሽ አንደ በተጣፋጭ ስንቱን የማድረግሽ የናፍቆት ማስረሻ መጽናኛ የነሽ እኔ አትጠቀቅ ከሁሉም ለይቺ አንቺ ወደድኩሽ እሺ አንደ በተጣፋጭ ጀግና ሙሉ ሴት የኔ መልከ መልካም ሁሉን ያደላት የሚዲያ ውበት የሁሉ ሁሉ ድምቀት የሰማይ ጨረቃ የሰማይ ከዋክብት ቅብጠት ጨዋታዋ ሁሉም የሚያምርባት፣ እሷን ልንገራችሁ ቅማሚዬ እኮ ናት፣ የከቶቿ ድምቀት የሴቶች ኮናት። አቤት ቁጥብነት፣ አቤት ሴትነትሽ፣ የእኔ ቁፍጣና እናት፣ ሁሉንም ያደለሽ እንከትልየ ነው። ከቶ የሚወድሽ ጸባይ የሰናይነሽ አላማ ያለሽ ወይ ማየት አይቶ መቀጠል እያዩሽ አንቺ የሆንሽውን መሆን ሲያቅታቸው ስያሜ ሰጡሽ፣ ቃላት አደረደሩ የሌለሽበትን ስም ሊያወጡልሽ መመኘት ካልሆነ ከቶ መች ሊያሉሽ። አንቺ እኮ ጀግናኔ፣ ስንቱ መጣ ውረድ በትዕግስት ያለብሽ። ከዚ ለመድረስሽ የልፋትሽ ውጤት የህዋ ኮራሽ። ከምቀኛ ወሬ፣ ከምቀኛ ሴራ እሱ ያርቅሽ አንድ አምላክ ፈጣሪን፣ ጸጋ ያላብስሽ አንድ አምላክ ፈጣሪን፣ ጸጋ ያላብስሽ። ሙዱ ለማከብረው ለውድ ወንድሜ ለኸይን እየሸበላ ለሙሽ እየቅምጥል ነው ግጥም የእናቱ ቅምጥል ሸበላ የናቱ ቅምጥል ሸበላ የሚዲያ ማሪ ቁመት ዘለና ጉዞ ወደፊት ነው የለም ወደኋላ እና ሀብትሽ ወንድም የሚያመል ቀብራራ ሸበላዊ ዘንፋላ በራሱ ነው እንጂ በቅርብ እናያለን ከፈጣሪ ጋራ። አሁንም አለፍከው ስንቱን ወጣ ውረድ፣ ስንቱንም ተራራ ተላቶች ትረፉ ጉድጓዳት ማሱ አትሁኑ ፋራ። ስንቱን ከባድ ችግር ስንቱን ከባድ ጊዜ አልፍ ሞት መጣውን ከቅመሙ ጋራ መቼም አትትሩት ብትሰቡ ጀማ ብታጠምሩ ወጥመድ ብታሴሩ እንዴት ተብሎ ነው የሚደረስበት? ጉዞ እየጀመረ የሰማያ መራ ልክ እንደዛ ብሎት ይቀመማ ንጉስ የኛ መልካም ወንድም ጸባይ የሰናይ የሚዲያ መሪ የወንዶች በላይ ከፍ ከፍ ያድርግህ ሁሌም ወደ ላይ ደስታ አሉ እንጂ ክፉ ሆናኒ የምትዘቀዝቁት የምትሳደቡት ምንም አላዳግ ምቀኝነት እንጂ። መልካም ወንድም የሃይም እየነጉስ የሙሽየ ልጅ የሴቶቹ ድምቀት የዋ ሀገር ሀገር ከቶ ቦታ የለውም። ላሽ ቀባጭ ወሬኛ ያዚግጥሙን ይጨረስ የአምቡላንስ ችግር ነውና በጣም ተረጋግቶ ቆይ፣ ተረጋግቶ ቆይ። የእህቶችህ ኩራት የእህቶች መካሪ ልጅቷ አደራ ነው ፈጣሪ ጉዞው ወደፊት የቀመማ ንጉስ ሚዲያ ድንቀት ፈጣሪ ይሙላልህ የልብህ መሻት ጥላትን ቢያወራ፣ ምቀኛም ቢያወራ መቼ ያዳምጣል የሙሽዬ ልጅ ራ ከግቡ መድረስ ነው እናቱን ማስደሰት ከቶ የሱ ስራ። ከዛም ብትንጫጩ ከዚህ ብትንጫጩ ከቶ መሰላችሁ እንደናንተ ፋራ። ጉዞውን ይጓዛል ከዛች ሽቅርቅር ከቅመማ ጋራ የመጣው ይመጣ ማንንም አይሰማ ይነናውቆች ታራ

ማሸነፍ ትችላላችሁ፣ የኔ ውድ ልጆች። አሸንፋችሁ ተሸንፋችሁ ሳይሆን አሸንፋችሁ ወደፊት እንድትራመዱ እንወዳችኋለን፣ እናከብራችኋለን። ሁሌም ከጎናችሁ አለን። የጠላት ወሬ እንዳትሰሙ። ወደፊት እሙሽዬም እግዚአብሔር እድሜ ጤና ይስጣት። ጋሼም፣ እናትሽም፣ ሁላችሁም እንወዳችኋለን። መልካም ጊዜ ይሁንላችሁ።

እኛ ትልልቆች እናንተን ተከታይ የሆነ በቃ እያየናቸው ነው። ጥሩ ነገሮች እየተማር ነው። በቅን እንጃ ቃላት የለኝም ብለናል። ክፉ አይንጋቸው። ለሌሎች በዙሪያችሁ ሁሉ ላሉ ሰዎች ሁሉ አራ የምትሆኑ አላህ ያድርጋችሁ። ታይሚጋ ተግባብታቸዋል። ዛሬ ያልፈራሻቸው ላሳያቸው አያችሁ ልጆች፣ ሴቷ ግን እኮ አይሚዬ ልክ እንዳንቺ ናት። ጀይማ ናት ሴቷ። አውቀናል እኮ ሴቷን በስርዓት አልበላሁም። ቅድሚም እየመጣ ነው። እሺ፣ በጣም ነው የምንረዳችሁ፣ በጣም ነው የምናከብራችሁ። ወደፊት ቀጥሉ። ከዚህም በላይ ከእናንተ እንጠብቃለን። አብራችሁ በፍቅር ተሳስባችሁ የምትኖሩ የጥንዶች ተምሳሌት ናቸው እናንተ። ከእናንተ ብዙ እንጠብቃለን። ከዚህም በላይ ከፍ ብላችሁ ያሳየን። እኛም አብረን ወደፊት ጉዞ አንድ ላይ ነን። አብሽሩ፣ ቤታችሁ ደስታ ይግባ። በእውነት በጣም እንወዳችኋለን፣ እናከብራችኋለን። ብርልን እንወዳችኋለን። እኛም ደግሞ እናንተን ለማስደሰት ያብቃን፣ ፈጣሪ እርዳን። ብቻ ሁላችንንም የምትወዱንንም እኛንም አይለየን ያቆየን ላለው ወዳችኋ አለው ሁላችሁ ነው እግዚአብሔር ያክብረለን። ሁላችሁ ነው የምትወዱንም የምትጠሉንም፣ ጌታችንን የምትፈልጉን ማትፈልጉን እንግዲህ እናመሰግናለን። አይደለም ከላይ ነው ትእዛዙ። እንግዲህ ልጆች ንም ከበዓሉ እኮ ልጅ አለብኝ አይሚዬ፣ በእናታችሁ እንደዛማ አትበሉን። እኛ ጋር ስትመጡ ተረጋጉ። አዎ አትውጡ። ቶሎ መውጣት የለበትም አሁን ልጆች ምናምን ግባር በላች ምናምና ምናምን ሌላም ስራ አለባት።